በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን ጥቅምት 15 የሚነበብ ስንክሳር። እረፍቱ ለቅዱስ ቢላሞን ጥቅምት 15። በዚች ቀን የኒቆምዲያ አገር ቅዱስ ቢላሞን በሰማዕትነት አረፈ። የዚህም ቅዱስ አባቱ ጣዖት አምላኪ ነው፣ እናቱ ግን ክርስቲያን ናት። ጥበብንም አስተማሩት። ከዚህም በኋላ ስሙ አርማላስ ከሚባል ቄስ ጋር ተገናኘ። እርሱም ክብር ይግባውና የጌታችን ኢየሱስ ክርስቶስን የቀናች ሃይማኖት አስተማረው፣ የክርስትና ጥምቀትንም አጠመቀው። ታላቅ የሆኑ ድንቆች ተአምራትን የማድረግ ሀብትን እግዚአብሔር እስከሰጠው ድረስ በጾም በጸሎት ታላቅ ገድልን ተጋደለ። በአንዲት ቀንም ለዓይኖቹ መድኃኒት እንዲያደርግለት አንድ እውር ሰው ወደ እርሱ መጣ። ቅዱስ ቢላሞንም በአብ በወልድ በመንፈስ ቅዱስ ስም እያለ በእውሩ ዓይኖች ላይ የመስቀልን ምልክት አደረገ። ያን ጊዜ ዓይኖቹ ድነው አየባቸው፣ ጤነኛም ሆነ። ንጉሥም ዓይኖቹ የተገለጡለትን የዚያን እውር ዜና በሰማ ጊዜ ወደ እርሱ አስቀረበውና ዐይኖችህን ማናዳነህ ብለው ጠየቀው። እርሱም እንዲህ ብሎ መለሰለት፦ ቅዱስ ቢላሙን ፈወሰኝ። እርሱ እጁን በዐይኖቼ ላይ አድርጎ በስመ አብ ወወልድ ወመንፈስ ቅዱስ እያለ በመስቀል ምልክት አማተበብኝ። ያን ጊዜም አየሁ። ይህንን ብሎ እኔ ክርስቲያን ነኝ እያለ በንጉሱ ፊት በግልጽ ጮኸ። ንጉሡም ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የምስክርነት አክሊልንም በመንግሥተ ሰማያት ተቀበለ። ከዚህም በኋላ ወታደር ልኮ ቅዱስ ፊላሞንን አስቀረበው። ስለ ሃይማኖቱም በጠየቀውም ጊዜ እርሱም ክርስቲያን ነኝ ብሎ በፊቱ ታመነ። ንጉሥም ብዙ ቃል ኪዳንን ገባለት። ባልሰማውም ጊዜ በእርሱ ላይ ተቆጥቶ ድምፁን ከፍ አድርጎ ካልሰማኸኝ እኔ ጽኑ ስቃይን አሰቃይሃለሁ አለው ቅዱስ ቢላሞንም እኔ ከስቃይ የተነሳ ፈርቼ ሃይማኖቴን ለውጬ ፈጣሪን አልክድም አለው ከዚያችም ቀን ጀምሮ በብዙ አይነት ስቃይ ብዙ ቀኖች ውስጥ ማሰቃየትን ጀመረ በግርፋት በስቅላትም በባህር ስጥመትም ወደ እሳት በመወርወርም የሚያሰቃይበት ጊዜ አለ በዚያም ስቃይ ውስጥ ክብር ይግባውና ጌታችን ኢየሱስ ክርስቶስ ባጠመቀው ቄስ በአርማ ሌዎስ አምሳል ተገልጾለት እንዲህ የሚል የደስታ ቃል አሰማው። የመረጥኩህ ቢላሞን ሆይ፣ ደስ ይበልህ። እኔ ሰማያዊ መንግሥትን አዘጋጅቼልሃለውና አለው። የንጉሥ ጭፍሮችም ይህን የደስታ ቃል ሰሙ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አምነው እርሱ በሕያው እግዚአብሔር ልጅ ክርስቶስ ያመኑ መሆናቸውን በንጉስ ፊት ገለጡ። በዚያም ጊዜ ራሳቸውን በሰይፍ እንዲቆርጡ ንጉስ አዘዘ። ቅዱስ ቢላሙንንም እንዲቈርጡ ታዘዘ። ከእኒህ ጭፍሮች ጋርም እንዲህ ገድሉን ፈጸመ። ቁጥራቸውም 158 ነው። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የቅዱሳን መታሰቢያ በዚችም ቀን የቢላሞን ማህበር የሆኑ የ158 ሰማዕታት መታሰቢያቸው ነው። ደግሞ የሰላቲዮን፣ የአጥራኪስ፣ የኢናፍር፣ የአድራኒቆስ፣ የአርሞሊስ፣ የአርሞክስ፣ የአድማንያ፣ የአርሚስ፣ የቅድስት ጾመታ የአባት ኢሳያስ የጳውሎስ ረድ የሲላስና የሐዋርያትም የእረፍታቸው መታሰቢያ ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት 15 የሚነበብ ስንክሳር ወደ እናንተ አቀረብን። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ